ጤና ይስጥልን አድማጮቻችን፣ ይህ ከማሻ ኤፍኤም 138 በሳምንት ውስጥ ከተላለፉት ዜናዎች መካከል አበይት ዜናዎቹን መርጠን ወደ እናንተ የምናደርስበት ሰዓት ነው። ከዜናዎቹ ጋር በዛብት አድሰነኝ አብራችሁን ቆዩ። ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን ይህ ከማሻ ኤፍ ኤም 138 የሳምንቱን አበይት ዜናዎች ወደ እናንተ የምናደርስበት ሰዓት ነው። ከዜናዎቹ ጋር በዛብህ ታደሰ ነኝ። ባለፉት ስምንት ወራት ከ3 ሚሊዮን በላይ የስራ እድሎችን መፍጠር መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት በዚሁ ሳምንት ነበር። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለተነሳው ጥያቄዎች በሰጡት ምላሽ ባለፉት ስምንት ወራት በአገር ውስጥ 28 ሚሊዮን ዜጎች የስራ እድል ተጠቃሚ መሆናቸውን ተናግረዋል። ከ300ሺ በላይ የሚሆኑ ዜጎች ደግሞ በውጭ ሀገራት የስራ ስምሪት ዕድል ማግኘታቸውን ገልጸው ከ45ሺ በላይ ዜጎች በዲጂታል መንገድ ስራ ማግኘት መቻላቸውን ገልጸዋል። የግብርናው ዘርፍ ሰልፍ 40 በመቶ፣ ኢንዱስትሪ 20 በመቶ፣ ሰርቪስ 38 በመቶ የስራ ዕድሎች የተገኙባቸው ዘርፎች መሆናቸውን ጠቅሰው ከሴክተሮች በተጨማሪ በኮሪደር ስራዎችና ልዩ ልዩ ኢኒሽቲቮች በርካታ የስራ ዕድሎችን ፈጥረናል ብለዋል። ካለው አምራች ኃይል አንጻር አሁን ያለው የስራ ዕድል በቂ ያለመሆኑን የጠቀሱት ጠቅላይ ሚኒስተሩ በቀጣይም ያለውን የስራ ፍላጎት በሚመጥን መልኩ ዜጎችን የስራ ዕድል ተጠቃሚ ለማድረግ እንደሚሰራ አመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በበጀት ዓመቱ ባለፉት 8 ስምንት ወራት ከአንድ ነጥብ ሁለት ቢሊዮን ዶላር በላይ ዋጋ ያለው የቡና ምርት ወደ ውጭ መላኩን ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት በዚሁ ሳምንት ነው። ዘገባው የፋና ሚዲያ ኮርፖሬሽን ነው። ዝርዝሩን ሄርሜላ ታይቶ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ባለፉት ዓመታት በቡና ምርት ላይ የመጣውን እምርታ በተመለከተ በሰጡት ማብራሪያቸው ቡና በለውጡ ማግስት 700 ሚሊዮን ዶላር ከባር ገደማ በአመት ኤክስፖርት ሲደረግ እንደነበር አስታውሰዋል። ይሁን እንጂ ባለፈው አመት የቡና ምርት ከፍተኛ ኤክስፖርት የተመዘገበበት እንደሆነ አንስተዋል። ባለፈው በጀት አመት ከቡና ኤክስፖርት 1.4 ቢሊዮን ዶላር የውጭ ምንዛሬ መገኘቱን የገለጹት ጠቅላይ ሚኒስትር ዶክተር አብይ በኢትዮጵያ ታሪክ ከፍተኛ ውጤት የተመዘገበበት አመት እንደሆነም አመላክቷል። ዘንድሮ ባለፉት ስምንት ወራት ብቻ ከአንድ ነጥብ ሁለት ቢሊዮን ዶላር በላይ ዋጋ ያለው የቡና ምርት ወደ ውጭ መላኩን ጠቅሰው በሚቀጥሉት አራት ወራት በታቀደው ልክ ከተፈጸመ ሁለት ቢሊዮን ዶላር ቡና ኤክስፖርት እናደርጋለን ብለዋል። ኢትዮጵያ ውስጥ እያደገ የመጣው የሕዝብ ቁጥርና የቡና ፍጆታ በሚመለከት ጥናት ሳይደረግ የተጠቃሚ ቁጥር እየጨመረ መምጣቱን ማወቅ ይቻላል በማለት ገልጸው ይህም ቡና ላይ ስር ነቀል ለውጥ መምጣቱን የሚያሳይ እንደሆነ ተናግረዋል። ቡናው ከሌላው ምርት ይልቅ በሀገር ውስጥ ከፍተኛ ተፈላጊነት ያለው ምርት ውስጥ እንደሆነም አመልክተዋል። በሻይ ምርት ላይም እየተሰራ ያለው ስራ ተስፋ ሰጪ መሆኑን አንስተው በገጠር አካባቢዎች በርካታ ስራዎች እየተሰሩ መሆናቸውንም ጠቁመዋል። በሸካ ዞን ልዩ አዳሪ ትምህርት ቤት ለሚማሩ ተማሪዎች የመግቢያ ፈተና በሶስት የፈተና ጣቢያዎች መሰጠቱን የሸካ ዞን ትምህርት መምሪያ የገለጸው በዚሁ ሳምንት ነበር። ከቅርብ ዓመታት ወዲህ እንደ ሀገር በትምህርት ላይ በተካሄደው ለውጥ ምክንያት በተለይ ከፍተኛ የትምህርት ተቋማት ላይ የሚገቡ ተማሪዎች ቁጥር እየቀነሰ መምጣቱ ይታወቃል። ይህን ችግር ለመቅረፍ የዞን ትምህርት መምሪያ ከሚዛን ቴፒ ዩኒቨርሲቲ ጋር በመተባበር በርካታ ስራዎችን ስሰራ እንደነበር ነው በመምሪያው የትምህርት መሻሻል ዳይሬክቶሬት ቡድን መሪ የአቶ ታምሩ ገብቶ የገለጹት። በዞን ደረጃ በ2016 ዓ.ም ክልል አቀፍ ፈተና ወስደው ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል 12 ተማሪዎች ተለይተው በሶስት የፈተና ጣቢያዎች መሰጠቱን ያነሱት አቶ ታምሩ ይህ ስራ ተጠናክሮ እንደሚቀጥልም ገልጸዋል። በሚዛን ቴፒ ዩኒቨርሲቲ የቴፒ ግቢ የአካዳሚ ፕሮግራም ዳይሬክቶሬት መምህር አሳየ ይሸቱ በበኩላቸው ከዩኒቨርሲቲው ጋር በመሆን በዞኑ አንድ ልዩ አዳሪ ትምህርት ቤት እንዲከፈት በተካሄደው ጥናት መሰረት በርካታ ተግባራት መከናወናቸውን ጠቁመዋል በአምስት የትምህርት አይነቶች የመግቢያ ፈተና መሰጠቱን ተናግረው ይህ ተግባር በትምህርት ላይ የተፈጠረውን ስብራት ይጠግናል ተብሎ እንደሚታመንም ተናግረዋል ከተፈታኝ ተማሪዎች መካከል ተማሪ አቡነ አረጋኝና ተማሪ አንድነት ብርሃኑ ለፈተናው ቅድመ ዝግጅት ሲያደርጉ መቆየታቸውን ገልጸው ይህ ድል በማግኘታቸው ከፍተኛ ደስታ እንደተሰማቸውም ተናግረዋል የመግቢያ ፈተና ጤናን የሚያልፉ ተማሪዎች በቀጣይ ሳምንት የዘጠነኛ ክፍል ትምህርታቸውን በሚዛን ቴፕ ዩኒቨርሲቲ ቴፕ ግቢ ውስጥ በተመቻቸላቸው ቦታ ተገኝተው እንደሚጀምሩም ተገልጸዋል። ዘገባው የባልደረባችን ታሪኩ ታደሰ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ የቦንጋ ብዝሃ ማዕከል የክልል ተቋማትና የርዕሰ መስተዳደር ጽህፈት ቤት ቢሮ ህንፃ ግንባታ ያስጀመሩት በዚሁ ሳምንት ነበር። ርዕሰ መስተዳደሩ በዚህ ወቅት የህንፃ ግንባታውን የመንግስት አገልግሎት በአንድ ማዕከል መስጠት እንደሚያ /ል ተናግረዋል። ለግንባታው 23 ቢሊየን ብር በጀት መያዙን ገልጸው በሁለት አመት ጊዜ ውስጥ ተጠናቆ ለአገልግሎት እንዲበቃ የቅርብ ክትትል ይደረጋል ነው ያሉት። ለአካባቢው ህብረተሰብ የስራ እድል የቴክኖሎጂና የእውቀት ሽግግር ከመፍጠር ረገድ ጉልህ አስተዋጽኦ እንዳለው ጠቁመዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። በሸካ ዞን እስካሁን የተከናወኑ የፓርቲና የመንግስት ስራዎች አፈጻጸምን በሚመለከት ለክልል ሱፐርቪዥን ቡድን ገለጻ የተደረገላቸው በዚሁ ሳምንት ነበር በቀጣይ በዞኑ በሚከናወኑ ተግባራት ዙሪያም የክልሉ ድጋፍና ክትትል ቡድን እቅድ አቅርቦ የስራ አቅጣጫ አስቀምጠዋል። ዘገባው የሸካ ዞን ኮሚኒኬሽን ነው። ዝርዝሩን ሄርሜላ ታይቶ። በሸካ ዞን በ2017 በጀት ዓመት በዋና ዋና ዘርፎች ማለትም የስካውኑ የፓርቲ ስራዎች፣ የኢኮኖሚ ና መሰረተ ልማት፣ የማህበራዊ ልማት እንዲሁም በአስተዳደር ዘርፍ የተከናወኑ ዋና ዋና ተግባራት አፈጻጸም ሪፖርት በብልጽግና ፓርቲ ሸካ ዞን ቅርንጫፍ ጽህፈት ቤት ኃላፊ ና የዞኑ የመንግስት ዋና ተጠሪ አቶ አለማየሁ አለሙ ቀርቧል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ በላይ ተሰማ በመድረኩ እንደገለጹት የፓርቲና የመንግስት ስራዎች አፈጻጸም ምልከታ እንደሚደረግ ጠቁሞ ከአፈጻጸም ሪፖርት ጋር ተግባራት በተጨባጭ መሬት ላይ መኖራቸውን ማረጋገጥ ብሎም የታዩ ክፍተቶችን በፍጥነት ለማረምና ምርጥ ተሞክሮ ወደ ሌሎች እንዲሰፋ እድል የሚፈጥር መሆኑን ገልጸዋል። የገጠር ኮሪደር ልማት ስራን እንደ ሀገር በተያዙ ከልማት ኢኒሼቲቮች ጋር በማስተሳሰር የኢኮኖሚ እድገት እንዲያመጡና የአርሶ አደሩን ተጠቃሚነት ሊያረጋግጡ በሚችሉ ጉዳዮች ላይ አመራሩና አባሉ በቁጭት ሊሰሩ እንደሚገባም በአጽንኦት አንስተዋል። በዞኑ ባሉ ሁለት ወረዳዎችና አንድ ከተማ አስተዳደር የተከናወኑ ያሉ የልማት ተግባራት ጉብኝት እንደሚደረግ የጠቆሙት አቶ በላይ እስካሁን የተመዘገቡ ስኬቶችን ለማስቀጠልና ጉድለቶችን ለይቶ ለቀጣይ ተግባራት ስኬት መፍትሄ ማበጀት የምልከታው ዓላማ እንደሆነም አስገንዝበዋል። የድጋፍና ክትትል ቡድኑ በዋናነት የተከናወኑ ተግባራትን ከመጎብኘት አንጻር ሊታዩ የሚገባ የሚሰጧቸው ዋና ዋና ቦታዎችን ጥቆማ ያደረጉ ሲሆን ከጉብኝት በኋላ ውይይት የሚደረግ መሆኑን አክለዋል። በመጨረሻም የክልሉ ግብርና ቢሮ ምክትል ኃላፊና ና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ የገጠር ኮሪደር ልማት መተግበሪያ ዕቅድ በዝርዝር ያቀረቡ ሲሆን የገጠር ኮሪደር ልማት በገጠር አካባቢዎች የኢኮኖሚና የልማት ዕድገትን ለማፋጠን እንደሆነ ገልጸው ምርትና ምርታማነትን ለማሻሻል የሚያግዝ በመሆኑ በዞኑ የገጠር ኮሪደር ልማት ስራን መተግበር እንደሚገባም ተናግረዋል። በመድረኩ የዞኑ አስተባባሪ ኮሚቴ አባል አባላት እና የሴክተር መስሪያ ቤት አስፈጻሚ አካላት ተገኝተዋል። በህዝብ ዘንድ የሚነሱ የመልካም አስተዳደር ጥያቄዎች አድምጦ ፈጣን ምላሽ በመስጠት ለህዝብ ተጠቃሚነት በቁርጠኝነት መሰራት ይገባል ተባለ። በህዝብ ዘንድ የሚነሱ የመልካም አስተዳደር ጥያቄዎች አድምጦ ፈጣን ምላሽ በመስጠት ለህዝብ ተጠቃሚነት በቁርጠኝነት መስራት እንደሚገባ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን የገለጹት በዚሁ ሳምንት ነበር። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን እንደገለጹት በአገልግሎት ሰጡት አሰጣጥ ላይ የህዝቡ ጥያቄዎችን አድምጦ ፈጣን ምላሽ ለመስጠት በቁርጠኝነት በማገልገል የህዝቡን እርካታ ማሳደግ ይገባል ብለዋል። በአገልግሎት አሰጣጥ ሂደት ፍትሐዊ፣ ቀልጣፋና ውጤታማ እንዲሆን አመራሩ ከምንጊዜውም በላይ መስራት እንዳለበት አጽንኦት ሰጥተዋል። ተቋሙን የሚመራው አመራር ከፓርቲና ከመንግስት የተጣለበትን ኃላፊነት በሙሉ አቅም በመወጣት የአገልግሎት አሰጣጥ ችግሮችን የመፍታት በፍትህ ስርዓት የሚስተዋሉ ጉለቶችን ማረምና ሌብነትና ብልሹ አሰራርን የመታገል ተግባራት ሰዓት በቅንጅት እንዲፈጽሙ አሳስበዋል። በመልካም አስተዳደር ጉዳዮች ዙሪያ እስካሁን የተከናወኑ አንኳር ጉዳዮች ሪፖርት የቀረበ ሲሆን ቀጣይ ልዩ የትኩረት አቅጣጫ እንደሚቀመጥ ተገልጿል ሲል የዘገበው የክልሉ መንግስት ኮሚኒኬሽን ነው። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በሸካ ዞን በኮሚኒኬሽን እና ሚዲያ ስራዎች ዙሪያ ድጋፍ ክትትል ስራዎችን አድርገዋል። የቢሮ አመራሮች እና ባለሙያዎች በሸካ ዞን የዞን ማዕከል የአንድራቻ ወረዳ የየኪ ወረዳና ቴፒ ከተማ አስተዳደር ተግባር አፈጻጸም ያለበትን ደረጃ ተመልከተ ያደረጉት በዚሁ ሳምንት ነበር። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ዶክተር መስፍን ወዳጆ እንዳሉት የማህበራዊ ሚዲያ አማራጮችን በብዛት በመጠቀም የመረጃ ተደራሽነት ችግሮችን ለመቅረፍ መሰራት አለበት ብለዋል። የሚዲያና ኮሚኒኬሽን ስራዎችን ለማሳለጥ በዞኑ የሚደረግ እንቅስቃሴ የሚበረታታ በመሆኑ ተጠናክሮ ሊቀጥል እንደሚገባ አንስተዋል። በግብረ መልሱ ላይ የተገኙት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በወቅቱ እንደተናገሩት የተሰጠውን ግብረ መ መነሻ በማድረግ የተሻለ የኮሚኒኬሽን መዋቅር ለመፍጠር በትኩረት ይሰራል ብለዋል። የሸካ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሙልጌት አድራሮ በበኩላቸው ተቋሙ በዘርፉ የተሰጠውን ተልእኮና ተግባራት ለማከናወን እያደረገ ያለው ጥረት አበረታች በመሆኑ ይህንን ተግባራት በሁሉም መዋቅሮች አጠናክሮ ማስቀጠል ይገባል ብለዋል። በድጋፍ ክትትሉ በእቅድ ዝግጅት፣ በሰው ኃይል ስምሪት፣ በኮሚኒኬሽንና ህዝብ ግንኙነት፣ በሚዲያ ሞኒተሪንግና በህዝብ አስተያየት ጥናት እቅድ እንዲሁም የመንግስት መረጃና ዲጂታል ሚዲያ ዘርፎች ተግባራት አፈጻጸሞች ያሉበት ደረጃን በስፋት ተገምግመዋል። ዘገባው የሸካ ዞን መንግስት ኮሚዩኒኬሽን ጉዳዮች ጽሕፈት ቤት ነው። ኢትዮጵያ ከፍተኛ ስንዴ አምራች ሀገር በመሆን በአፍሪካ አንደኛ መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት በዚሁ ሳምንት ነበር። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርበው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ዘገባው የፋና ብሮድካስቲንግ ኮርፕሬት ነው። ተጨማሪውን ተከታትለን እንመለስ። በኢትዮጵያ በዚህ አመት ስምንት ነጥብ አራት በመቶ እድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። ባለፉት ስምንት ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ አራት ወራት አጠናክሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻልም ተናግረዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ በማብራሪያቸው ባለፉት ስምንት ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግበዋል። ባለፉት አምስትና ስድስት አመታት በተከናወኑ ስራዎች ዘንድሮ ብቻ ዘመቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል ሲሉም ተናግረዋል። እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ሲሆን በዘንድሮ ዓመት ወደ 11.8 ሚሊዮን ሄክታር ማደግ መቻሉንም ጠቁመዋል። በዘንድሮ የመኸር እርሻ 4.2 ሚሊዮን ሄክታር መሬት በስንዴ መሸፈኑን ገልጸው በበጋ መስኖ 3.5 ሚሊዮን ሄክታር መታረሱን አስረድተዋል። ሉ በዚህ ዓመት 77 ሚሊዮን ሄክታር በስንዴ ሰብል የተሸፈነ ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ቀጠናዊ ሰላምን ለማረጋገጥና በአጋርነት ላይ የተመሰረተ ልማትን ለማጎልበት ዘርፈ ብዙ ስራዎችን እየሰራች መሆኑን የሰላም ሚኒስትር ሞሐመድ እንድሪስ የገለጹት በዚሁ ሳምንት ነበር። ሚኒስትሩ በኢትዮጵያ ከህንድ አምባሳደር አኒል ኩማር ጋር በፌዴራሊዝም ስርዓት አተገባበር፣ በግጭት አስተዳደር እና በብዛሃነት አያያዝ ዙሪያ ተወያ አይቶ ነበር። ህንድ እንደ ኢትዮጵያ ብዝሃ ማንነት ያለባት ሀገር መሆኗን ጠቅሰው በግጭት አስተዳደር፣ በፌዴራሊዝም ስርዓትና በብዝሃነት አያያዝ ዙሪያ ኢትዮጵያ ከህንድ ብዙ ልምዶችን ትወስዳለች ብለዋል። እንደ ሀገር ያሉትን ችግሮች በውይይትና በምክክር በመሰረታዊ ጉዳዮች ላይ መግባባት ላይ ለመድረስ ሀገራዊ ምክክር እየተደረገ መሆኑንም ገልጸዋል። ኢትዮጵያ ቀጠናዊ ሰላምን ለማረጋገጥና በአጋርነት ላይ የተመሰረተ ልማትን ለማጎልበት ዘርፈ ብዙ ስራዎችን እየሰራች እንደምትገኝ ለአምባሳደሩ ገለጻ አድርገዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ኢትዮጵያ በየጊዜው እያጋጠሟት ያሉትን ችግሮች የምትፈታበት መንገድና አዲስ የፖለቲካ ባህል ለመገንባት የምታደርገውን እንቅስቃሴ ማድነቃቸውን የሚኒስትሩ መረጃ ያመላክታል። ህንድና ኢትዮጵያ የረጅም ዘመናት ግንኙነት እንዳላቸው ጠቅሰው በቀጣይም በፌዴራሊዝም ስርዓት አተገባበር በግጭት አስተዳደርና በብዝሃነት አያያዝ ዙሪያ በትብብር እንደሚሰራ አረጋግጠዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። በሚቀጥሉ ስድስት ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪባን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት በዚሁ ሳምንት ነበር። የህዳሴ ግድብ በሁሉም ይተዋል። በሚቀጥሉ ስድስት ወራት የታላቁን የኢትዮጵያ ህዳሴ ግድብን ሪባን እንቆርጣለን ሲሉም አረጋግጠዋል። ከግብፅ ወንድሞቻችን ጋር በውይይት ይበልጥ መደጋገፍ እንዳለብን እናምናለን ያሉት ጠቅላይ ሚኒስትሩ በትብብር አብረን ብንሰራ የሁለቱን ሀገራት ህዝቦች ትስስር ማጠናከር ይቻላል ብለዋል። ኢትዮጵያ ከጉዳዩ ጋር ተያይዞ ከግብጽ ጋር አሁን አሁንም ለውይይት ለድርድርና የዳሴ ግድብ ያለበትን ሁኔታ ለማሳየት ዝግጁ መሆኗን አስገንዝበዋል። ዳሴ የአፍሪካ ኩራት ነው። ለመላ አፍሪካ መቻል ያሳየንበት ነው። ስህተትን ያረምንበት ነው። 74 ቢሊዮን ሜትሪክ ኪዩብ ውሃ የያዝንበትም ነው ብለዋል። ጠቅላይ ሚኒስትሩ ግድቡ ለታችኛው ተፋሰስ ሀገራት ጭምር ፋይዳው የጎላ መሆኑን ጠቁመው ግድቡ በመሙላቱ ምክንያት አስዋን ግድብ ላይ የጎደለ ውሃ የለም። እኛም ቃል የገባ ነው። ይህ እንዲፈጸም ነበር ይህ በተግባር ተሳክቷል፣ ነው ያሉት። ዘገባው የኢትዮጵያ ብሮድካስቲንግ ኮፕሬት ነው። በመጨረሻም ከውጭ የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች የገለጹት በዚሁ ሳምንት ነበር። ዘገባው የቢቢሲ ነው። ተጨማሪውን አማኑኤል ምትኩ በተለይ እያደገ ከመጣው የሀገሪቷ ኢኮኖሚና የህዝብ ቁጥር አንጻር የኃይል አቅርቦት ለማግኘት ከፍተኛ ጥረት በማድረግ ላይ ትገኛለች። በአንጻሩ ኢትዮጵያ ለቀጠናው የኤሌክትሪክ ኃይል እያቀረበች መሆኑን የጠቀሱት አምባሳደሩ ታንዛኒያ የኤሌክትሪክ ኃይል ፍላጎቷን ለማሟላት ከኢትዮጵያ የኤሌክትሪክ ኃይል ለመግዛት ስምምነት አድርጋለች። ይህም የኤሌክትሪክ ኃይል የንግድ ትስስር በሁለቱ ሀገራት መካከል ያለውን ሁሉን አቀፍ ግንኙነት ከማጠናከር ረገድ ጉልህ ሚና ይኖረዋል ብለዋል። እንደ አምባሳደር ሽብሩ ገለጻ ጠቅላይ ሚኒስትር ዶክተር አብይ አህመድ በታንዛኒያ በነበራቸው ጉብኝት በሁለቱ ሀገራት መካከል ቀደም ሲል ተፈርመው ስምምነቶች ወደ ተግባር እንዲገቡ መነቃቃት የፈጠረ መሆኑን ጠቅሰዋል። ጉብኝቱ በሁለቱ ሀገራት መካከል በግብርና፣ በኤነርጂ እና በአየር መንገድ በረራ ዙሪያ አዳዲስ ስምምነት ችን ለመፈራረም እና መልካም ተሞክሮችን ለመጋራት ትልቅ ዕድል የፈጠረ መሆኑን ገልጸው ይህም የሁለቱን ሀገራት የአቪዬሽን እና ኤነርጂ ዲፕሎማትን የሚያጠናክር ነው ሲሉ አብራርተዋል። በታንድሩ ይህንን የኃይል ክፍተት ለመሙላት ከቀጠናው ሀገራት ታዳሽ የኤሌክትሪክ ኃይል መግዛት እንዳማራጭ ይዛለች። በዋናነት ኢትዮጵያ ከታንዛኒያ ጋር የተፈራረመችው የኤሌክትሪክ ኃይል ንግድ የመግባቢያ ሰነድ በአፍሪካ ነጻ የንግድ ቀጠና ማዕቀፍ ስር በመሆኑ ከታንዛኒያ አልፎ አህጉራዊ ትስስርና ትብብርን ለመፍጠር የጎላ አስተዋጽኦ እንደምኖረው ገልጸዋል እንደ